ሩታን እች ያስደበደበች በቤተሰቦቿ ምናምን ያላችሁ ሰዎች አላችሁ። እሷ እንደዚህ አታደርግም። በአምስት እጅ አይደለም በአስር እጄ ምዬ ልነግራችሁ እችላለሁ። እሷ እንደዚህ ነገር አታደርግም። እሷ እንኳን ለእኔ ለወንድሟ አይቅርና ለሌላ ሰው ራሱ እንደዚህ መጥፎ ላደረጉባት ራሱ መጥፎ የምታደርግ ይነ አይደለችም፣ አውቃለሁ። ብዙ ነገር ብላኝ ሊሆን ይችላል፣ አዝናችባት ሊሆን ይችላል። አንተ ከክፉ ቀን ደራሽ ደርሰላት፣ ብዙ ነገር አድርገላት፣ ግን እሷ ምላሿ በእንደዚህ ይ ነው። በሰውን ያስደበደበች ያላችሁ ሰዎች አላችሁ እሷ እንደዚህ ነ ነገር አላረገችም። ይሄ ጉዳይ የኔና የአብርሃም ጉዳይ ነው ብላኛለች። ከዚህም ከመሀላችን ውጣ ብላኛለች። እሱም ተናዳ ነው። ቴክስት ላሳያችሁ እችላለሁ ማለት ነው እና አሁን ራሱ ከደረሰችብኝ ከሷ ጋር ላገናኛችሁ እችላለሁ ማለት ነው። እየመጣች ነው ። ማታ ብዙ አውርተን ብዙ ተባብለናል። የእሷን ስም ለማጥፋት ነው፣ እሷን እንትን ለማሰደብ ነው። ቤተሰብ የላትም ምናምን የምትለው ምናምን ያላችሁ ሰዎች አላችሁ። ቤተሰብ አይደለም ቀድማችሁ ቪዲዮ አትቸኩሉ። ጓደኞችና ማንም የላትም እዚህ ነው ያልኩት እንጂ ቤተሰብ የላትም አላልኩ። አሁን ራሱ ሩታ እየደወለች ነው፣ እየመጣች ነው ማለት ነው። አንዳንዱ ሰዎች ሩታን እንደ መጥፎ አድርጋችሁ የምታስቡ ሰዎች አላችሁ። ከሩታ ውጭ ማንም ሊያስመታ አይችልም ምናምን ያላችሁ ሰዎች አላችሁ። ሩታ እንደዚህ የምታደርግ አይነት ሰው አይደለችም። እኔና ሩታ የተጣላን የመሰላችሁ ሰዎች አላችሁ። አልተጣላንም ምንምም አልሆንም። ትንሽ ተደባብረናል ነው ምክንያቱም እሷ ማትፈልገው ነገር አድርጌባታለሁ። ያው እንዳያችሁት ከሆነ በአብዛኞቻችሁ ሩታ ያለችበት ማንም ያቅም ነበር እኔ ብቻ ነበር ማቀው። ብዙ ሰዎችም የአብርሽ መወዳጅ፣ የሩታ መወዳጅ፣ ለምን ሩታ ያለችበት አሳይተ አትገላገልም፣ አንተ ስለምን ትጨነቃለህ ምናምን ያላችሁኝ ሰዎች ነበራችሁ፣ እና እኔ ማሰብኩበት እና እኔ ሌላ ችግር እንዲፈጠር አልፈለግኩም ነበረ ብዙ ጊዜ ቆይቼ ብዙ ጊዜ ያላሳየሁት ማለት ነው። አሳየኝ አሳየኝ ሲለኝ ያላሳየሁት ሌላ ችግር እንዳይፈጠር ወይ ደግሞ እንደዚህ አይነት ነገሮች እንዳይፈጠሩ አስቤ ነበረ። ሌላ አብርሽን ከሩታ ለመለየት ወይ ደግሞ ሩታን ከአብርሽ ለመደበቅ አልነበረም። ብዙ ሰዎች የተምታታ ሀሳብ እያቀረባችሁ ስለሆነ ማለት ነው እና እኔ መጥፎ ነገር አላረኩም። አሁንም ቢሆን ያው ሩታ ያለችበት ቦታ ማሳየት ግዴታ ስለሆነ ወይ ደግሞ ከተፈጠረው ችግር በላይ ሌላ ችግር አይፈጠርም ብዬ አሰብኩና ሩታ ያለችበት ቦታ አሳየው ማለት ነው እና የሩታ ቤተሰቦች ደግሞ ብዙ ነገር ሳያውቁ ሳያስቡ ሌላ ነገር ተፈጥሮ ነበር። እኛን በስትክክል ሊቀበሉን ወይ ደግሞ ቁጭ ብሎ ሊያወሩን አልቻሉም። እያመነጫጨቁ ነበረ። እኛን ከቤታቸው እንትን ያሉን ማለት ነው ያባረሩን ከዛ፣ በድጋሚ ሌላ ነገር ሌላ ቀን ስንመጣ አመነጫጭቀው ብዙ ነገር ሲሉን፣ ያው ሰው ደግሞ በክብሩ አይደራደርም። እኔም ቢሆን እናንተም ብትሆኑ ማለት ነው፣ ማንኛውም ሰው የሚያደርገው ነገር ነው ያረኩት ማለት ነው። እኔ በክብሬ ማንም እንዲመጣብኝ አልፈልግም። እስከ ጥቅ እታገሳለሁ፣ እስከ ጥቅ ዝም እላለሁ፣ የትኛውም ነገር አድርጋለሁ። ግን ደግሞ እየባሰ ሲመጣ ምንም ዝም ልል አልችልም ምክንያቱም ክብር የሚባል ነገር አለ። የትኛውም ሰው ልትፈሩት የትኛውም ሰው ልታከብሩት፣ ልትወዱት ትችላላችሁ፣ ግን ደግሞ በክብራችሁ ሲመጣ አትደራደሩም። እኔም በክብሬ ሲመጣ ነው እንደዚያ ያደረግኩት ማለት ነው። ፈልጌና አግጬበት ያደረኩት ነገር አይደለም። ወይ ደግሞ ሌላ ጥብጥብጥ ወይ ሌላ ችግር ለመፍጠር አስቤ አልነበረም ማለት ነው እና ያንን ነገር ቤቱን ካሳየሁት በኋላ እኔና ሩታ ሰላም አይደለንም። ያው ምክንያቱም ሩታ ይህን አይነት ችግር እንዳይፈጠር ብላ ነበረ ለእኔ አስጠንቅቃ የነገረችኝ። እኔ ደግሞ ስላላስቻለኝ ጋሽም እዚህ ስለመጣ ማሳየት ስላለብኝ አሳየሁት ማለት ነው ቤቱን። ከዛ ይህን አይነት ችግር ተፈጠረ፣ ከሩታ ቤተሰቦች ጋር ሌላ ችግር ተፈጠረ እና እኔም በማላቃቸው ሰዎች ተመታው ማለት ነው ያው እነሱ ናቸውን ብዬ ባልል እነሱ ናቸውም እርግጠኛ ሆኜ መናገር ባልችል፣ ግን ደግሞ ማን እንደሆነ አላቅም በእርግጥ ምክንያቱም የመታኝ ሰዎች አላቅም። ሩታ ማስመትታለች ያላቸው ሰዎች ደግሞ ሩታ እንደዚህ አይነት ነገር በፍጹም አታደርግም፣ ምክንያቱም በክፉ ቀን ብዙ ነገር ራሷ ላይ ልታደርግ ስትል አጠገባዊ ነበርኩ ሰው ነኝ እሷም ደግሞ ብዙ ጊዜ እኔ በከፋኝ ጊዜ አጠገቤ የነበረ ሰው ነች ማለት ነው። ሩታ እኔ ለእሷ ወንድም ሆነኝ እሷ ደግሞ ለእኔ እህቴ ነች። እኔና እሷ እንኳን እንደዚህ ነገር ሊደረግ ይቅርና፣ እሷ እኔ ላይ እንደዚህ ልታደርግ ይቅርና አታስበውም ሁላ ማለት ነው። አውቃለሁ፣ የማይሆን ነገር አድርጌባታለሁ፣ ያልፈለገችውን ነገር አድርጌባታለሁ። ግን ደግሞ ይህን ነገር ታደርጋለች ብዬ ደግሞ በፍጹም አልጠብቅም። እሷ አታደርግም ልታደርግም አይችልም። በውስጥ መስመር እያወራችን የሩታ ነች የሩታ ቤተሰቦች ናቸው እንደዚህ ያደረጉብ ምናምን ያላችሁ ሰዎች ስላላችሁ ነው ማለት ነው። እና ደግሞ የተመታሁትን ፈልጌና ቅጄ ወይ ደግሞ የሩታን ስም ለማስጠፋትም የመሰላችሁ ሰዎች አላችሁ። እኔ እንኳን የሩታ ይቅርና የማንኛውም ሰው ስም ማስጠፋት አይደለም የሆነ በክፉ ሲጠሩት ሰው አልወድ ነኝ የምሬ ነው። አንዱ ሰው ከኔ ጋር ከሌለ ስለሌላ ሌላ ሰው መጥፎ ሲወራ ማልወድን አይነት ሰው ነኝ ማለት ነው። እንኳን መጥፎ ነገር ላስብ ይቅርና ማለት ነው እና ሩታ እንደዚህ ነገር አታድርግም ማለት ነው። ሩታ ነች አንዳንድ ነገር ብላኝ እያወራችኝ ያለችው አቤላ እኔ ያስመታው እየመሰላቸው አንዳንድ ቤተሰቦች ምናምን የመሰላቸው ምናምን እያለችኝ እያወራችኝ ነበረ እና እሷ እንደዚህ አታደርግም። በአምስት እጄ አይደለም በአስር እጄ ምዬ ልነግራችሁ እችላለሁ። እሷ እንደዚህ ነገር አታደርግም። እሷ እንኳን ለእኔ ለወንድሟ ይቅርና ለሌላ ሰው ራሱ እንደዚህ ነኝ፣ መጥፎ ላደረጉባት ራሱ መጥፎ የምታደርግን አይነት ሰው አደለችም፣ አውቃለሁ። ብዙ ነገር ብላይን ሊሆን ይችላል አዝናችሁባት ሊሆን ይችላል። አንተ ከክፉ ቀን ደራሽ ደርሰላት፣ ብዙ ነገር አድርገላት ግን እሷ ምላሿ በእንደዚህ ነው። በሰውን ያስደበደበች ያላችሁ ሰዎች አላችሁ። እሷ እንደዚህ ነ ነገር አላረገችም። ይሄ ጉዳይ የኔና የአብርሃም ጉዳይ ብላኛለች፣ ከዚህም ከመሀላችን ውጣ ብላኛለች። እሱም ተናዳ ነው ቴክስቱ ምላሳያችሁ እችላለሁ ማለት ነው። እና አሁን ራሱ ከደረሰችብኝ ከእሷ ጋር አገናኛችሁ እችላለሁ ማለት ነው። እየመጣች ነው። ማታ ብዙ አውርተን ብዙ ተባብለናል። እሷ እኔ ላይ እንደዚህ ነው የምታደርግ ሰው አደለችም። እና ደግሞ አንዳንድ ማሰብ የተሳናችሁ ወይ ደግሞ ያቃታችሁ ሰዎች አላችሁ። ሁሉንም እንደ ራሳችሁ የምታስቡ ሁሉንም በራሳችሁ መንገድ የምትጓዙ ሰዎች አላችሁ። የሩታን ስም ለማስጠራት ነው ምንም የሆንከው ነገር የለም ምናምን ያላችሁ ሰዎች አላችሁ። ይኸው አሁን ራሱ ሩታ እየደወለች ነው፣ እየመጣች ነው ማለት ነው። አንዳንዱ ሰዎች ሩታን እንደ መጥፎ አድርጋችሁ የምታስቡ ሰዎች አላችሁ፣ እና እየመጣች ነው ማለት ነው። በመጥፎ የምታስቡ ሰዎች አላችሁ። እዚህ እመጣለሁ ያው ከዚህ ጋር ሁለት ጊዜ ነው ማለት ነው ሩታ የምትመጣው፣ ልታይቀኝ ማለት ነው እና እሷን በመጥፎ እያሰባችሁ ያላችሁ ሰዎች አላችሁ፣ እኔንም በመጥፎ እያሰባችሁ ያላችሁ ሰዎች አላችሁ። እሱን ለእናንተ ልተው፣ እንዴት እንደምታስቡ አላቅም። ብቻ እንደዚህ ነገር ባታስቡ ደስ ይለኛል። እኔንም እሷንም ባታጣሉን ወይ ደግሞ የሆነ ባታቀያይሙን ደስ ይለናል። እኔ ለእሷ ያለኝ ቦታ ትልቅ ነው እንደ ወንድም፣ እሷም ለእኔ ያላት ቦታ ትልቅ ነው። ምክንያቱም ብዙ ነገር ያሳለፍን ሰዎች ነን። ብዙ ነገርም ተባብረን ያሳለፍን ሰዎች ነን። እንደዚህ ባትገምቱ ደስ ይለኛል። አውቃለሁ ብዙ ጥፋት በአንተ በኩል ነው በአንተ በኩል ነው እየሆነ ያለው ምናምን ያላችሁ ሰዎች አላችሁ። እንግዲህ ፍርዱን ለእናንተ ሳይሆን ለነ ሩታና ለአብርሽ ነው መስጠት ያለባችሁ። የሚጠቅማቸውና የሚጎዳቸው ነገር እነሱ ያውቃሉ። ማለት ለእኔ እንደዚህ አይገባኝም። ምክንያቱም እኔ ስራ አጥቼ አልነበረም ወይ ደግሞ የማደርገው ነገር አጥቼ አልነበረም ከነአብርሽ ጎን እየወንክ የነበረው ከሩታም ጎን እየሆንኩ የነበረው ማለት ነው። አንዳንድ ሰዎች ስራ የለህም ምናምን ያላችሁ ሰዎች አላችሁ። ስራ የለህም እንደ አቤላ የራስህን ስራ የራስህን ኑሮ ኑር ምናምን ያላችሁ ሰዎች አላችሁ። እኔ ስራ ትቼ አይደለም ከእነሱ ጋር ችግር እየተጋፈጥኩ የነበረው ማለት ነው። እና በእነሱ ምክንያት ብዙ ነገር ተብያለሁ፣ ብዙ ነገር ብለውኛልም ሰዎች። አንዳንድ ሰዎች ተረታችሁኛል ብዬ አስባለሁ። በጥሩ መንገድ ማለት ነው። አንዳንድ ሰዎች ደግሞ በኔጌቲቭ አስባችሁታል። በቃ አቤላ የራስህን ኑሮ ኑር፣ በቃ እነሱ ተዋቸው፣ ከተታረቁ ይታረቁ፣ ካልተታረቁ አይታረቁ ምናምን ያላችሁ ሰዎች አላችሁ። እንደ ጓደኝነት አስቤ ነበረ እነሱ ከእነሱ አጠገብ ሲሆን የነበረው ካሰባችሁ፣ አሁን እንደዚህ ያሰባችሁትን ነገር የሩታን ስም ለማስጠፋት ነው፣ እንደዚህ ሆንከው የሩታ ቤተሰቦች መቱት እንዲባል ነው፣ ይህንን ነገር እያደረክ ያለኸው ሩታን እንዲጠሏት ለማድረግ ነው ምናምን የምትሉ ሰዎች አላችሁ። እንደፈለጋችሁ አስቡት፣ ችግር የለም የፈለጋችሁትንም ነገር ማድረግ መፍታላችሁ። ምክንያቱም የምታወሩት የምትጽፉት ነገር ትክክል ስላልሆነ ማለት ነው። እኔም እየቀለድኩ የየመሰላችሁ የተመታሁት የቀልድ የመሰላችሁ ወይ ደግሞ ተመታው ስላችሁ የቀልድ የመሰላችሁ እንደፈለጋችሁ አስቡት። ምክንያቱም የእኔንም እናንተ ልትታመሙ ስለማችሉ ማለት ነው ለአንዳንድ ሰዎች ማለት ነው ይሄ መልስ ይሆናቸዋል ብዬ አስባለሁ። እና እኔም እግዚአብሔር ይመስገን አክስቴ መታ ውጊሻ ቤቱ አስወስዳኝ አንዳንድ ቦታም ሆስፒታል ወስዳኝ አጥንቶች ታይተው በቃ አሪፍ ላይ ነኝ። እግዚአብሔር ይመስገን ማለት ነው ብዙም የተጎዳሁት ነገር የለም ማለት ነው። የሆነ ደግሞ አንዳንድ አባባል አለ መታመሙን ታመም ትድናለህ፣ መታሰሩን ታሰር ትፈታለህ ወዳጅና ጠላት ትለይበታል የሚባል አባባል አለ ማለት ነው። እኔ በዚህ አጋጣሚ ብዙ ወዳጆች ጠላቶች የለየውበት ነው። አንዳንድ ሰዎች እያፌዛችሁ እየቀለዳችሁ ምናምን የነበራችሁ ሰዎች አላችሁ። ብዙም እንደመጣላችሁ ያወራችሁ ሰዎች አላችሁ። የእኔንም መቼም ሊገባችሁ አይችልም። ወይ ደግሞ በእኔ ቦታ መጣችሁ እናንተ ልትታመሙ አችሉም። ስለዚህ ማለት ምንም ባትሉ ወይኔ ዝም ብትሉ ባይነኝ ማለት ነው ያው ሩታም እንዳልኳችሁ ሩታ በፍጹም እንደዚህ አይነት ነገር የምታደርግ ሰው አይደላችም እሺ ሩታ ሩታንች ያስመታች ሩታንች እንደዚህ ያደረገች ብላችሁ ብዙ ነገር ያወራችሁ ሰዎች አላችሁ ሁላ ከጓደኞች ከጓደኞች የለም እዚህ አብረውኝ ካሉ ሰዎች ራሱ ሩታንች ያስመታች ምናምን የሚባልም ወሬ ሰምቻለሁ እኔ በእንደዚህ አይነት ነገር አላምንም ያው ጋሽዬ ምኔ ጋ መጥቶ ነበረ። ከዚህ በፊት እንዳያችሁት ከሆነ እና ሀይሜንም እና አንዳንድ ሰዎችንም ያሽ ነበረ ማለት ማሸት ይችላል። እና እኔንም አይቶኝ ለክፉ የሚሰጥ አይደለም አሪፍ ነህ ደህና ነህ ምናምን ብሎኛል ማለት ነው። ያው እኔም ደህና ነኝ እግዚአብሔር ይመስገን፣ በጣም ደህና ነኝ። ከመጀመሪያው ቀን በጣም እሻላለሁ። ብዙ ቦታ ነበር የተጎዳው። ታሽቼ ምናምን አንዳንድ ነገር ተደርጎልኝ ድኛለሁ ማለት ነው። ብዙ ወዳጅ እንዳለኝ አውቄበታለሁ ማለት ነው። ይሄንን መጎዳቴን ማለት ብዙ ወዳጆች አሉ በውስጥ መስመር እንደ እኔ ይሆናለ ስሜቱ የእኔ የተመታው እናንተ የተሰማችሁ ይመስል ድረስ ነው እየደወላችሁ ቴክስት እየላካችሁልኝ ምናምን ያላችሁ ሰዎች አላችሁ። እናንተን ከልብ በጣም አመሰግናለሁ። በጣም ነው የምወዳችሁ። በጣም አከብራችኋለሁ። እግዚአብሔር ያክብረልኝ እና ይሄ ነገርና የተመተውበትም ጉዳይ ከዚህ ሙሉ አይቀርም ማለት ነው ወደ ህግ ሄደዋል ህግ የሚጨርሰው ነገር ይሆናል ማለት ነው ታርጋውም ያዩት የሰፈር ሰዎች ነበሩ ለህግ አመልክተዋል ማለት ነው የመኪናው ታርጋ ለህግ ሰጥተዋል ምንም ይሁን ከህግ አያመልጥም ማለት ነው ይሄ ነገር ለህግ ትተናል እና ከዚህ በፊት ማንም እኔ ስጣል አይቶኛ ያቅም ወይ ደግሞ በአብዛኞቹ የምታቁኝ በዝምታዬ ነው። ወይ ደግሞ ከማንም እንደዚህ ወጣ ገባ ብዬ አላውቅም። እንደዚህን አይነት ነገር አድርጌም አላውቅም። ግን ደግሞ በክብሬ ሲመጡ ነው እንደዛ ነገር ያደረኩት። አሁንም ቢሆን ከእነ አቡሽ ከሩታ ቤተሰቦች ጋር እንጂ እኔ ከሩታ ጋር አይደለም ችግሬ ማለት ነው። ያው የሰው ልጅ ታከብሩታላችሁ፣ ትወዱታላችሁ። ግን ደግሞ በክብራችሁ ሲመጣ ያው ማንም ሰው አይደራደርም። እኔም እናንተም ሁላችሁም አትደራደሩበት ጉዳይ ነው። እኔም ሌላ ነገር ያደረኩት ወይ ደግሞ ሌላ ረብሻ ያስነሳሁት በክብር ሲመጡ ነው፣ ወይ ደሞ ለመጣላት ወይ ደሞ እንደ ማናናቅ ምናምን ሲሞክሩ ነው። ያው ከዚህ በፊት ሶስት ጊዜ ሁለት ጊዜ ታግዘን ስም ብለናል። እኔም አብርሽም እና ሲበዛ ነው ይሄንን ነገር የፈጠር ነው ማለት ነው። ሌላ ፈልገ ነው ነው አቅደንበትም አልነበረም ማለት ነው። ያው እንዳያችሁት ሩታም እየመጣች ነው። ቅድም ስደውሉ አይታችኋል። ሩታና እኔ ቂመኛ የመሰልናችሁ ወይ ደግሞ የተጣላን ምናምን የመሰላችሁ ሰዎች አላችሁ። አልተጣላንም። እኔና እሷ ልንጣላም አንችልም ማለት ነው። ዋይ ምናልባት ተኮራርፈን ሊሆን ይችላል። እሷም በእኛ ጉዳይ አያገባም ስላለችኝ እኔና አብርሃም ጉዳይ ነው ምናምን ስላለችኝ እኔም ትንሽ ተከፍቻለሁ። ምክንያቱም ብዙ ነገር ስትሆን እች ልጅ ብቸኛ በነበረች ሰዓት አጠገቧ ነበርኩ። እንዳያችሁት ከሆነ አብርሽንም ኤፍሬምንም ትቻቸው ነበረ ከሩታ ጋር የነበርኩት ምክንያቱም እኔ ሩታን ማቃት በአብርሽን በአብርሽና በኤፍሬም ነው። ከነሱ በፊት ከሷ በፊት ነው ማቃቸው አብርሽንም ኤፍሬም ግን ደሞ ለነሱ ከነሱ ጋር መሆን ትቼ ከሩታ ጋር የሆንኩት እች ልጅ ምንም እንዳትሆን ብዙ ነገር ራሷ ላይ እየሞከረች ብዙ ነገር ራሷን ለመጉዳት እየሞከረች ስለነበረ ነው የዛን ጊዜ አብሬያት የሆንኩት ማለት ነው። እና ደግሞ እንድትጎዳም ስላልፈለግኩ እኔም እህቶች አሉኝ እንደ እህት አስቤላት አጠገቧ ሆንኩ። በዛ ሰዓት እሱ አልታያትም ወይ ደግሞ እሱ አላሰበችው መሰለኝ። የሆነ ሰዓት ላይ ከናብርሽ ከነ ኤፍሬም ጋር ተሰብስበን አያገባህም በእኛ ጉዳይ አያገባህም፣ ምናምን ያለችኝ ተናዳብኝ ሊሆን ይችላል። ምክንያቱም እሱ ያለችበት ቦታ ከእኔ በስተቀር ማንም ስለማያውቀው እሱን ስላሳዩ ይመስለኛል። ያው ስለተናደደች እሱም ደውላ ቴክስት ልካለኝ ይቀርታ አቤላ ለኛው ሁኜ ነው ምናምን ብላ አውርታኛለች ማለት ነው እና አንዳንድ ቤተሰቦች ደግሞ ቅር ያላችሁ ሰዎች አላችሁ። የሆነ ሐኪም ቤት ላይ እኔን ጠርታኝ ቤተሰብ የላትም ብልሀል ምናምን ያላችሁ ሰዎች አላችሁ። አሁንም መስማትና ማዳመጥ ከቻላችሁ ቪዲዮውን ወደ ኋላ መለስ ብላችሁ እዩትና ቤተሰብ የላትም ነው ወይስ ጓደኞች የላትም ነው ነው ያልኩት። ቤተሰብ ኩሩ የሆነ ቤተሰብ አላት። ደስ የሚልም ቤተሰብ አላት። ቤተሰብ የላትም ብዬ አላወራውም። ጓደኞች የሚቀርባት ሰው የላትም ነው ያልኩት። አንዳንድ ማለት የሰውን ውድቀት ወይ ደግሞ ሰውን ከሰውን ለማባላት ሰውን ከሰውን ለማጋጫት ብዙ ነገር የምትሉ ሰዎች አላችሁ። ብዙ ነገር የምታወሩ ሰዎች አላችሁ። የእሷን ስም ለማጥፋት ነው፣ እሷን እንትን ለማሰደብ ነው። ቤተሰብ የላትም ምናምን የምትለው ምናምን ያላችሁ ሰዎች አላችሁ። ቤተሰብ አይደለም ቀድማችሁ ቪዲዮኒ አትቸኩሉ። ጓደኞችና ማንም የላትም እዚህን ያልኩት እንጂ ቤተሰብ የላትም አላልኩም። እናንተ በሌላ ነገር እየተረጎማችሁ ያላችሁ ሰዎች አላችሁ። በብዙ መንገድ እያወራችሁ ያላችሁ ሰዎች አላችሁ። ወይ ደግሞ እኔና እሷ ለማጣላት ይሁን ለማለያየት ይሁን የሆነ ነገር ፈጥራችሁ ለማራረቅ ይሁን አላቅም። እንደፈለጋችሁ አስቡት። ሩታ ልክ እንደ እህቴ ነው ማየት። እሷም እንደ ወንድሟ ሆኖ ምታየኝ። ምንም ክፍተት የለም በመሀላችን። አንዳንድ ነገር ተፈጥሯል በእርግጥ እኔም እሷ ያለችበት ቦታ ስላሳየው እሷም ደግሞ በእኔ እና በአብርሽ መሀል አይመለከትም ስላለችም፣ በቃ በሱ ተኮራርፈናል። ግን ደግሞ ያንን ነገር እረስተን እንደገና አውርተን በቃ ስለታመምኩ ራሱ መታመሜን ሰምታ ጠይቀኛለች። መታ አሁን ራሱ እንዳያችሁት ስልክ ደውላ እየመጣ ነው እየመጣው ነው ብላይ ነበረ፣ ከመጀመሪያ ቪዲዮ ከመጀመሪያ በፊት ማለት ነው። እየመጣው ነው ብላይ ነበረ አላነሳሁላትም። መጀመሪያ ለእናንተ ይህንን መልእክት ላስተላልፍ ብዬ ነው። እና ቤተሰብ አንዳንድ ሰዎች አትቸኩሉ ለነገሮች፣ እንደፈለጋችሁ አታውሩ፣ እንደመጣላችሁ አታውሩ። የምሬ ነው። እና ምንም ልል አልችልም ማለት ነው። ቤተሰብ ከዚህ በላይ ማውራሙም ነገር የለኝም። አክብራችሁ ግን ለጠየቃችሁኝ ሰዎች እና ጓደኞቼ ቤተሰቦቼ በጣም አመሰግናለሁ፣ ከልብ አመሰግናለሁ። እንደ በፊት አይደለሁም፣ እንደ መጀመሪያ ቀን አይደለሁም። በጣም ተሽሎኛል፣ ብዙ ነገርም ተደርጎልኛል። አንድ ሶስት ሰው ወጌሻ ሰው አይቶኛል፣ ሆስፒታልም ሄጄ ታይቻለሁ። በጣም በጣም ደህና ነኝ። እግዚአብሔር ይመስገን። አሁን መንቀሳቀስም ጀመር ያለው ማለት ነው። የደወላችሁ አይዞ ቮይስ እያስቀመጣችሁ አይዞ አቤላ ምናምን ያላችሁ ሰዎች ያላችሁ፣ ከልብ ከልብ አመሰግናለሁ። በጣም ደህና ነኝ አሁን፣ እንዳያችሁ እንደ መጀመሩ አይደለውም፣ እና ስለ ሁሉ ነገር አመሰግናለሁ። እንግዲህ እንደዚህ ካልኳችሁ ይበቃኛል። መልካም ጊዜ ቤት